ሰላም እንደምን አላችሁ? ዛሬ ለመንገድ በተሰኘው ፕሮግራማችን የአንድን አስገራሚ ሰው ታሪክ ይዘንላችሁ ቀርበናል። አብራችሁን ቆዩ። ሞገደኛው ጋዜጠኛና ደራሲ መንግስቱ ገዳሙ። የአንዳንድ ሰዎች ሕይወት ባሕሪና ድርጊት ከተለመደው ማኅበረሰባዊ ልምድ ወጣ ያለና ያፈነገጠ ሲሆን ይስተዋላል የእነዚህ ሰዎች አስቂኝ አስገራሚና አሳዛኝ ገጠመኞቻቸው እነርሱ በሕይወት በነበሩባቸውም ይሁን ካለፉ በኋላ ሲታወሱ ይኖራሉ። አለቆቹን በሽጉጥ እያስፈራራ ደሞዝ ያስጨመረው፣ ቢሮ ውስጥ አልጋ አስገብቶ የተኛው፣ የእስር ቤቶችን ሁኔታ ለማወቅ ሲል ሆነ ብሎ ወንጀር ሠርቶ የታሰረው፣ ሳይሞት በውሸት ሞቻለሁ ብሎ አስነግሮ ከለቀስተኛው ማዕከል የተገኘው ከአንድም አራት አምስት ጊዜ ከሞት ደጃፍ የተመለሰው በደፋር ብዕሩ የመንግስቱን ሥርዓት የተቸው የበርካታ መጽሐፍት ደራሲ የሆነውና ሞገደኛው ጋዜጠኛና ደራሲ የሚል ቅጽል ስም የተሰጠው መንግሥቱ ገዳሙ ከእነዚህ ዐይነቶቹ አንዱ ስለ መሆኑ አያከራክርም። መንግሥቱ የተወለደው በ1920 ዓ ም በቀድሞ የሲዳማ ክፍለ ሀገር በቡሬ ገጠራማ መንደር ውስጥ ነው። የቤተሰቦቹ ሕይወት በግብርና ሥራ ላይ የተመሠረተ ስለነበረ መንግሥቱም ገና በልጅነቱ የወላጆቹን ሥራ በአቅሙ ያግዝ ነበር። የመንግሥቱ ሕይወት በፈተና የተሞላች መሆን የጀመረችው ገና በማለዳው ነበር። በዚያ የልጅነት ዕድሜው እባብ ነድፎት ለስድስት ሳምንት ያህል ህሊናውን ስቶ ከሰነበተ በኋላ ከሞት ተረፈ። ፋሽስት ኢጣሊያ ኢትዮጵያን በወረረበት ወቅት የመንግሥቱን የትውልድ መንደር ሲያቃጥል መንግሥቱ ከሰዓት የተረፈው በተአምር ነበር። ቤታቸው ሲቃጠል መንግስቱ የሚሄድበት አቶ በቤት ውስጥ ይቅበዘበዝ ነበር። በሚቃጠለው በነ መንግስቱ ቤት ውስጥ ሰው መኖሩን የተረዳ አንድ የአካባቢው ሰው ወደ ቤት ውስጥ በመግባት መንግሥቱን ከሞት አተረፈው። በፋሽስቶች መምጣት የተደናገጠው የአካባቢው ሰው ቤቱን ትቶ ሲሸሽ፣ ፈረስ መጋለብ የማይችለው መንግስቱ በፈረስ ሊያመልጥ ወሰነና ከፈረስ ላይ ወጣ። የፈረሱ ፍጥነት አስደንግጦት ከፈረሱ ላይ ለመውረድ ወሰነ። ለስላሳ መሬት አገኘው ብሎ ከፈረሱ ላይ ተፈናጥሮ ሲወርድ ድንጋይ ላይ ቢወድቅም ከሞት መትረፍ ችሏል። የሞትን ደጃፍ እየረገጡ መመላለስ የተላመደው መንግስቱ በአንድ ወቅት በከብት ጥበቃ ላይ ሳለ ጅብ ተሸክሞት ሊሄድ ሲታገለው የለበሰውን ደበሎ ለጅቡ ሰጥቶ ማምለጥ ችሏል። ለዚህም ነው መንግሥቱን ከልጅነቱ ጀምሮ የሚያውቁት ሰዎች ሕይወቱ በሙሉ የፈተና ዘመን ነበር ብለው የሚመሰክሩት። መንግሥቱ ዕድሜው ለትምህርት ሲደርስ ተፈሪ መኮንን ትምህርት ቤት ገብቶ ፊደል መቁጠር ቻለ። ከፍ ሲልም በወታደርነት ለማገልገል ተመዘገበ። በውትድርናው ግን አልገፋበትም። ከውትድርናው አለም ወጥቶ በፖስታና ቴሌፎን ሚኒስቴር ውስጥ ተቀጠረ። በሥራው የተመሰገነ ታታሪ ሠራተኛ ስለነበረ በአጭር ጊዜ ውስጥ እድገት አግኝቶ ወደ ድሬዳዋ ተዘዋወረ። ደሞዙ ግን አጥጋቢ ስላልሆነለት ሥራውን ለቆ በጥፍ ደሞዝ በመድር ባቡር ኩባንያ ውስጥ ተቀጠረ። የፖስታና ቴሌፎን ሚኒስተር ይህንን የመንግሥቱን ድርጊት ሲሰማ ወደ ቀድሞ ሥራው በግዳጅ መለሰው። መንግሥቱ ግን ለአለቆቹ ውሳኔ የሚመች አልሆነም። አለቃም ይሁም ምንዝር በእጄ ከመጥፋቱ በፊት በሰላም አሰናብቱኝ ብሎ አስፈራራቸው። ይህ ፉከራው ሳያዋጣው ስለቀረ ቀረ ሌላ መላ ዘየደ። ራሴን አጠፋለሁ ብሎ ማስፈራራት የመንግሥቱ ሌላኛው ዘዴ ነበር። እንደ አጋጣሚ ሆኖ ይሄኛው መላ ሰራለትና፣ መስሪያ ቤቱ ራስን ከምታጠፋ እንለቅሃለን ብሎ አሰናበተው። ወደ ምድር ባቡር ኩባንያ ሄዶ ለጥቂት ጊዜያት ያህል ከሰራ በኋላ የኩባንያው ሥራ አስኪያጅ ብሪት አስመረረኝ በማለት ስራውን በፍቃዱ ለቀቀ። ጥቂት ሰንብቶ በኢትዮጵያ ንግድ ባንክ በጥሩ ደሞዝ በመዝገብ ቤት ሹምነት ተቀጠረ። በመዝገብ ቤት ሹምነት ጥቂት ከሰራ በኋላ ወደ ትርጉም ክፍል ተዘዋወረ። ከዚያም ወደ ባንኩ አስተዳደር ክፍል ስልጣን ቢጤ ያገኘ፣ በወቅቱ ሁለት ጊዜያት ያህል ጥሩ የደሞዝ ጭማሪ ማግኘት ችሏል። ጭማሪዎቹን ያገኘበት መንገድ ግን የተለየ ነበር። ይኸውም እንዳይሁን የባንኩን ሥራ አስኪያጅ በሽጉጥ በማስፈራራት ነበር። ሌላ አጋጣሚ ተፈጥሮ ሳይሳካ ቀረ እንጂ መንግሥቱ ከሽጉጥ ተሻግሮ በናስማ ስር ጠመንጃ በማስፈራራት ሦስተኛ ተጨማሪ ለማስደረግ የተዘጋጀ ነበር። ባህል አስከብራለሁ በሚል ምክንያት በርኖስ የለበሰ ቢሮ መግባት ጀምሮም ነበር። በዚህም ተከሶ ማስጠንቀቂያ ተሰጥቶት በብዙ ልመና በርኖሱን አወለቀ። በዚህ የተናደደው መንግሥቱ ባንኩን በጋዜጣ ጽሑፍ ሙልጭ አድርጎ ተሳደበ። ይባስ ብሎም ንጉሠ ነገሥት ቀዳማዊ ዓፄ ኃይለሥላሴ የባንኩን አገልግሎትና ሥራ ሊጎበኙ ወደ ባንኩ በሄዱበት ወቅት መንግሥቱ ወደ ክፍሉ ደብቆ ያስገባው ተጣጣፊ አልጋ ላይ ተኝቶ ተገኘ። ለምን ቢሮ ውስጥ እንደተኛ ሲጠየቅም፣ አለቆቼ ሥራ ስለማይሰጡኝ የምሠራው ሥራ ሳይኖር በከንቱ ደሞዝ እንደሚከፈለኝ ለማሳወቅ ነው ብሎ ተናገረ። በዚህ ድርጊቱ የተበሳጩት አለቆቹ በማግስቱ የስንብት ደብዳቤ በፖሊስ እጅ ደረሰው። በባንኩ የሥራ ኃላፊዎች ውሳኔ ያልተስማማው መንግሥቱ መሥሪያ ቤቱ ላይ ክስ መሠረተ። መንግሥቱ መሥሪያ ቤቱን አሸነፈ። ነገር ግን ጉዳዩን ተከታትሎ ሳያስፈጽም በማስታወቂያ ሚኒስቴር በጋዜጠኝነት ተቀጠረ። በዚህኛው መሥሪያ ቤት የመንግሥቱ መንፈስ የተረጋጋ መሰለ። በወቅቱ በጋዜጣ ላይ በሚያቀርባቸው ጽሑፎቹ በብዙዎች ዘንድ ዕውቅናን ለማግኘት በቃ። መንግሥቱ በወቅቱ በጽሑፎቹ ይዳስሳቸው የነበሩት ርዕሰ ጉዳዮች አብዛኞቹ የሥራ ባልደረቦቹ የማይደፍሯቸውን ነበር። በጋዜጠኝነት የጀመረው ጽሑፍ ወደ ደራሲነት አሸጋግረው የድርሰት ሥራውን የጀመረው በማስታወቂያ ሚኒስቴር ውስጥ በጋዜጠኝነት ተቀጥሮ ማገልገል ከጀመረ ወዲህ ነበር። የመጀመሪያ ሥራውንም ሌላውን እንደሚያይ በተሰኘ ርዕስ በ1949 ዓ.ም ለአንባቢያን አደረሰ። መጽሐፉ ልቦለድ ሲሆን ከጋዜጠኝነት ወደ ደራሲነት የተሸጋገረበት የበኩር ሥራው ነው። ከዚህ በኋላ ብዙ መጽሕፍትን መጻፍ ችሏል። ከሥራዎቹ መካከልም ዐመፀኛ፣ ሞግዚት፣ እንኮይ፣ ድማሜ፣ ብታምንም ባታምንም፣ ኮሳሳው ተማሪ፣ የእንስሳት ሮኬት፣ ጻድቁ አራምዴ፣ ማጅራት መቺ፣ አሳማና ድመት፣ ከምስሩ፣ አንተ ማነህ የሐምሳ አለቃ ገብሬ፣ አመሰግንሻለው፣ ዘ ፊዚካል ኦፍ ዘ ዋይት ሬስ፣ የአልማዝዳ፣ ከማናንሼ የሚሉ ይጠቀሳሉ። ከማናንሼ የተሰኘው የልብ ወለድ መጽሐፍ የፊት ሽፋን ላይ አህያ ሙሉ ሱፍ ከነሰ ደርያው ካቦርት ደርባ ባርኔጣ ደፍታ መነጽራ ጠልቃ ትታይበታለች። ድርሰቱ በአህያይቱ ዙሪያ የሚያጠነጥን ሲሆን የመጽሐፉ አንድ ክፍል የአህያ ጸሎት ነበር። በስመ ጎርማንዲዎስ ወሰርዶ ወፋንዲያ በማለት ጸሎቷን አድርሳ ወደ ቀለቧ እንደምታመራ ተጠቅሷል። አንድ ሰው እጅ እንዲነሳት ተደርጋ የተሳለችው አህያ የወቅቱን የፓርላማ አባላት ለመሳደብ ሆነ ብሎ ያዘጋጃት ናት ይባላል። ከላይ ከተጠቀሱት ሥራዎቹ በተጨማሪ የትርጉም መጻሕፍትንም ለአንባቢያን አድርሷል። መንግሥቱ ገዳሙ ጥሩ ጸሐፊ ብቻም ሳይሆን ጥሩ አንባቢም ነበር። በመኖሪያ ቤቱ ውስጥ ድንቅ ቤተ መጽሐፍት አደራጅቶ ነበር። መንግሥቱ ራሱን በራሱ የፈጠረ ምሁር ነበር። በመደበኛ ትምህርት ብዙ ባይገፋም በእንግሊዝኛ ቋንቋ ጭምር መጽሐፍ ዘ ፊዚኮሎጂ ኦፍ ዘ ዋይት ሬስ መጽሐፍ ችሎ ነበር። ለአንድ ዓመት ሥራ ሲፈታ ግን መጽሐፍቱን በሙሉ ቸበቸባቸው። ከዛ ጊዜ በኋላም የመጽሐፍት ድሃ እንደሆነ ይነገራል። መንግስቱ በማስታወቂያ ሚኒስቴር ውስጥ የቆየው ለአስራ አምስት ዓመታት ያህል ቢሆንም ያቀርባቸው የነበሩት ጋዜጣዊ ጽሑፎች ግን ጥቂት የሚባሉ ነበሩ። ብዕሩን ሲያነሳ ግን ጉድ ለማውጣት ነበር። በወቅቱ የሚከናወኑና ከባለሥልጣናትም ሆነ ከሌላዊ ማኅበረሰብ ክፍል የተደበቁ ነገሮችን ይፋ ለማውጣት የመንግሥቱ ብዕር ደፋር ነበረች። ሞገደኛ የሚል ስያሜ የተሰጠውም ከግላዊ ባሕሪውና ድርጊቱ ባሻገር በሙያዊ ተግባሩ ሞጋጅ ስለነበረ ነው። ጽሑፎቹ የሕዝብን እውነተኛ ሕይወት የሚዳስሱ እንዲሁም ችግሩንና በደሉን ከፍላጎቱ ጋር የሚያመለክቱ ነበሩ። በተለይም የሥርዓቱን ንቅዘት በመዋጋት የሚደርስበት አሳርና መከራ ከሙያው አላገደውም። መንግሥቱ የኢትዮጵያ ጋዜጠኞችን የገና ዳቦ ናቸው ሲል ብዙ ጊዜ ተናግሯል። መንግሥቱ የማተሚያ ቤት ዕዳ መክፈል ተስኖት ሲሰቃይ ቢሸጡ ኖሮ ከማተሚያ ቤቱ ዕዳ የሚበልጥ ገንዘብ ሊያወጡ የሚችሉ መጻሕፍትን ለየድርጅቶቹ በነፃ ያድል፣ እንዲሁም ለመጻሕፍት አዟሪዎችም በነፃና በዱቤ ይሰጥ ነበር። ስለ አብዛኞቹ መጻሕፍቱ ይዘት ግን አያስታውስም ነበር። የመጻሕፍቱ ቅጅም ኖሮት አያውቅም ነበር ይባላል። ስለ መንግሥቱ ገዳሙ ሲነሣ አብሮ የሚታወሰው አወዛጋቢና አስቂኝ ባሕርያቱ እንዲሁም በፈተና የተሞላው የሕይወት ጉዞ ናቸው። የመንግሥቱ ሕይወት በሙሉ ውጣ ውረድ የበዛበት ነበር። የሚሠራቸው ነገሮች አብዛኞቹ የሚያስደምሙና የሚያስቁ ነበሩ። ከላይ ከተጠቀሱት አለቆቹን የማስፈራራትና የመናቅ ድርጊቶች በተጨማሪ ሌሎች አስገራሚ ባሕርያቱንና ድርጊቶቹን በጥቂቱ እንመልከት። በአንድ ወቅት ለሥራ ጉዳይ ወደ አስመራ ይላካል። ታዲያ በየፖሊስ ጣቢያው ስለሚገኙ ማረሚያ ቤቶች ሁኔታ መጻፍ ፈለገ። ባለሥልጣኑን ለማስፈቀድ ቢሞክርም ሳይሳካለት ቀረ። ሞገደኛው መንግሥቱ ግን ወንጀል ሰርቶ ፖሊስ ጣቢያ መግባትን ለዓላማው ማሳኪያ አድርጎ ሊጠቀምበት አሰበ። ወደ አንድ መጠጥ ቤት ጎራ ይልና ባዶ ጠርሙሶችን እየመረጠ መሰባበር ጀመረ። ቦታው ቀለጠና ፖሊስ እያዳፋ ወደ ፖሊስ ጣቢያ ወሰደው። ከሦስት ቀናት በኋላ በዋስ ተለቆ አዲስ አበባ ሲመለስ ስለ አስመራ ፖሊስ ጣቢያዎች በርከት ያሉ መጣጥፎችን መጻፍ ቻለ። የአዲስ አበባን ፖሊስ ጣቢያዎች ለመጎብኘት ስላቀደ ሌላ አምባጓሮ ፈጥሮ ፖሊስ ጣቢያዎቹን በእስረኝነት ጎብኝቷቸዋል። መንግሥቱ አንድን ምስኪን ፈረንጅ በሰባት መቶ ብር ደሞዝ ቀጥሮ ካፖርት እያሸከመ በፒያሳ ይዞር ነበር። ይህም ፈረንጅ የአበሻ አሽከር አይሆንም የሚለውን አመለካከት ስህተት መሆኑን በተግባር ለማሳየት ነበር። አራት ኪሎ አካባቢ አንድ ተወዳጅ ውስኪ ቤት ነበር። ታዲያ የውስኪ ወዳጆች ቤቱን ከአፍ እስከ ገደፍ ድረስ እየሞሉት መቀመጫ አይገኝም ነበር። አንድ ቀን መንግስቱ ከአንድ የውጭ ጋዜጠኛ ጋር ውስኪ ለመጠጣት ወደ ውስኪ ቤቱ ሲሄድ፣ እንኳን መቀመጫ መቆሚያም ይጠፋል። መንግስቱ በሩ ላይ ቆሞ አጨበጨበ። ጠጪው ሁሉ ጸጥ ሲል፣ በወቅቱ የነበሩትን ጠቅላይ ሚኒስተር አክሊሉ ኃብተወልድን ጨምሮ ብዙ የመንግሥት ሹማምንትን ስም እያነሳ መሳደብ ጀመረ። ምድረ ጠጪውም የመንግሥቱ ስድብ ያሳፍሰናል በሚል ስጋት ሂሳቡን እየከፈለ ቤቱን ለቆ ወጣ። ቤቱ ጭር ሲል መንግሥቱ ከወዳጁ ጋር ምቹ ሶፋ ላይ ተቀምጦ ውስኪ መጠጣት ጀመረ። መንግሥቱ ገዳሙ አንጋፋ ጠጪ በመባል የሚታወቅ ሲሆን ለምን እንደሚጠጣ ሲጠየቅ እኔ እኮ ለምን እንደምጠጣ እናንተ ዶንቆሮች ስለሆናችሁ አይገባችሁም። የኔ አእምሮ ከተራው ሰው አእምሮ በጣም የላቀ ነው። ስለዚህ ከእናንተ ጋር ለመነጋገር ያንን ከፍተኛ አእምሮዬን ወደ እናንተ ደረጃ ላወርደው የምችለው በአልኮል ኃይል ነው በማለት መናገሩ ይታወሳል። መንግሥቱ ከጽሑፍና ከንግግሩ ባሻገር በዕለታዊ ድርጊቱ ሁሉ ሥርዓቱን ይቃወም ነበር። አንዲት አህያ ጆሮዋ ላይ ብር ለጥፎ በየመጠጥ ቤቱ እየዞረ አስተናጋጆች እንዲታዘዟት ያደርግ ነበር። በዚህም የጊዜው ባለሥልጣናቶች በገንዘብ እንጂ በአስተሳሰብ ካህያ እንደማይሻሉ ለማስረዳት ያደረገው ነው ተብሏል። አህያዋን ይዟት በየቦታው ሲዞር ምንድነች ብለው ሲጠይቁትም የማስታወቂያ ሚኒስቴር ባልደረባ ነች እያለ ይመልስ እንደነበር ይወሳል። በዚያ ዘመን ማስታወቂያውን በአህያ እየዞረ የሚያስነግረው ብሔራዊ ሎተሪ በማስታወቂያ ሚኒስቴር ስር ነበር። በመንግስቱ ውሳቤ አህያዋ የባለሥልጣኖቹ ተምሳሌት ነበረች። በ1953 ዓ ም የመፈንቅለ መንግሥት ሙከራን ደግፎ ሕዝቡን መቀስቀሱም ሥርዓቱን የመቃወሙ ምልክት ነበር። በሌላ ጊዜ ደግሞ በመስሪያ ቤቱ ግብዣ ላይ የአለቃው አለቃ ባለመገኘታቸው ይወርፋቸዋል። ድርጊቱ ክብረነክ ተብሎ በማግስቱ ኮሚቴ ተቋቁሞ ለፍርድ ቀረበ። ጥፋቱን የፈጸመበትም ምክንያት እንዲያብራራ ሲጠየቅ ሰዎች ገፋፍተውኝ ነው ብሎ መለሰ። እነማን እንደሆኑ ሲጠየቅም ለፍርድ የተሰየሙትን አባላት ስም ጠቀሰ። በዚህ የተነሳ የኮሚቴው አባላት ዳኝነቱን ትተው መንግሥቱን ለመደብደብ ከጀሉ። መንግስቱ ሮጦ ወጣ። የተናደዱት የኮሚቴ አባላት ግን ተከታትለው ያባረሩት ጀመር። መንግስቱ የኮሚቴው አባላት ስሜታቸውን መቆጣጠር የሚችሉ አለመሆናቸውን በአደባባይ አሳየ። ሌላ ጊዜ ደግሞ መንግስቱ ሮም ከተማን እንዲጎበኝ ተጋበዘ። መንጌ ትኬቱን ፓስፖርቱንና ቪዛውን በእጁ ካስገባ በኋላ በበረራ ዋዜማ ቀን ወደ አለቃው ዘንድ ሄዶ ከሳምንት በኋላ ወደ አውሮፓ እንደሚሄድና ጉዞው እንዲፈቀድለትም አንጀት የሚበላ ደብዳቤ ጽፎ ሰጣቸው። አለቃውም የሚያስቸግራቸው ሠራተኛቸው በእጃቸው ላይ መውደቁ አስደሰታቸው። ደብዳቤው ከማኅደሩ ጋር ተያይዞ ይቀመጥ የሚል ትዕዛዝ ጽፎ ማመልከቻውን ወደ መዝገብ ቤት ላኩት። መንግሥቱ እንደ ተጫወተባቸው አለቃው ያወቁት ጠዋት ለሥራ ሲፈልጉት በዚያው ቀን ጠዋት ቀደም ብሎ ወደ ሮም መብረሩ ሲነገራቸው ነበር። ሌላኛው የመንግሥቱ ጠባይ አምባጓሮ መውደዱ ነበር። በዚህም ጠባዩ ምክንያት ከመቶ ጊዜ በላይ ተቧቅሷል። አራት ጊዜ በጩቤ ተወግቷል። አራት ጊዜ በመኪና ተገይቷል። ሕሊናውን እስከሚስት ድረስ ያጋጠመውን ጨምሮ ሀያ ጊዜ ማጅራቱን በወረበሎች ተመትቷል። አንድ ሙሉ ሌሊት በቆሻሻ ክምር ላይ አሳልፏል። መንግስቱ በራሱ ላይ መቀለድም ይወድ ነበር። አንድ ጊዜ ሳይሞት ሞች አለው ብሎ በሌላ ሰው በኩል በማስነገር ወደ መሥሪያ ቤቱ ስልክ አስደውሎ የቀብሩ ቦታ ቀጨኔ መዳን ያለም ቤተ ክርስቲያን እንደሆነ አሳወቀ። ለቀስተኛው በቤተ ክርስቲያኑ ተገኝቶ ተሰብስቦ አስከሬን ሲጠብቅ መንግሥቱ ጥቁር ሱፉን ግጥም አድርጎ ባርኔጣውን ደፍቶ ብቅ አለ። ለቀስተኛውን አመስግኖ ሳይሞት ሞቻለሁ ብሎ ያስነገረው በእውነት ቢሞት የቀብሩ ስነ ስርዓት ምን እንደሚመስል በቁሙ ለማየት ፈልጎ ያደረገው መሆኑን ገልጾ ለቀስተኛውን በተና። መንግሥቱ በዓለም ዙሪያ ታዋቂ ሰዎችን በሚመዘግበው ሁይዝሁ ባሕር መዝገቡ ስሙ ሰፍሮለታል። ትዳርን ለምርምር የሚጠቀምበት ይመስላል እስከሚባል ድረስ አራት ጊዜ አግብቶ አራት ጊዜ ፈቷል። የዛሬ ፕሮግራማችን ይህን ይመስላል። ስላደመጣችሁን እናመሰግናለን። ሰብስክራይብ በማድረግ ቤተሰብ ይሁኑ።